እኛ ሆሊውዳችን ኤቭሪ ዴይ ማይ ሆሊውድ ዶኖ ሚ ዶኖ ሚ ሰዓት አለኝ፣ እንትን አለኝ ምናምን ከምትይ እንዲህ አይነት ሉክሰስ ቤት ምን የኔ ኑሮ ተቀደሽ ተቀደሽ። አሁን በክሬዲት ግዢ ግድ የለሽም። አሁን ከወር በኋላ እርግጠኛ ነኝ በክሬዲት ግዢ ወይ የወደቀ ቃል ለምሰከ እንዳናትፈልጊ። ሲሪየስ እኔ እግዚአብሔር ምስክሬ ነው። እኔ ልስጥሽ ዕቃ፣ እኔ ልስጣችሁ ዕቃ። እግዚአብሔር ምስክሬ ነው። ምርጥ ዕቃ አለኝ። ታሽጉ ቁጭ ያለ ሀገር ቤት ይላካል ተብሎ ነይ ውሰጂ። ምክንያቱም እኔ መርዳት ወዳለሁ። አይስወ አይስወረቃለኝ። የተቀመጠ ሀገር ቤት ሲሄድ ለራሴ ብዬ ተቀምጧል

አትሸማቀቂ እኔ ሱቅ አለኝ እንዲያለኝ ብለሽ አሳየት ይሻላል ቤትሽን ላለማሳየት ምንድነው እንደዚህ የጨነቀሽ ቤትሽ ያቺ በቃና አልጋ የኪ ቁም ሳጥን አልጋ አለችሽ በነጭ ቀለም የተቀባ ሱን በፊሊተር ለፊትሽ አድርገሽ ታቀርቢ ና ከዛ ጨንቆሽ ጨንቆሽ ጨንቆሽ አይደለም አይደለም ትያለሽ ምን አጨናነቀሽ እንደዚህ እግዚአብሔር ተመስገን ቆንጆ ባልሰጥቶኛል መመኛው ባልሰጥቶኛል ውሻ ከማንም ጋር ይኖራል እውነትሽን እኮ ነው

የተመኘሹ ለአንቺ በጣም ውሻ ከማንም ጋር ይኖራል። ሰው ስትሆኚ ነው ከሱ ጋር ማትኖሪም። ሰው ስትሆኚ ትሽን ስታቂ ከሱ ጋር አትኖሪም። ግንጋንጋ ግን ለአንቺ እንዲያውም ይበዛብሻል። ግንጋንጋ በጣም ነው የሚበዛብሽ። ግንጋንጋ ስለ ግንጋንጋ ተጨናንቃ ስላየናት ነው ዛሬ። ተጨናንቃ ተቆራረጠ በጣም መመኛ አይነት ባል ነው የሰጠኝ አይደለም እኔ እሱ ከልቡ ሲመልስና ሲናገር በጣም ነው። ለግቼ የማውቀው የለም እኮ እሱ እሱ እኮ በቃ እንዴት አድርጌ የሆነ ብር በቃ አግኝቼ ከመቼው በቃ በገላገለኝ አይነት ነገር እኮ ነው የሚለው። ትክክለኛ ሴት ቤት ውስጥ ዘጠኝ ወር በሙሉ የሚቀመጥ እንዳትወድ። ዘጠኝ ሰዓት አይደለም ዘጠኝ ነው ስራ ትሰራ። ማትዩ ምን ስራ? ስራ ውጣና ስራ የመንግስት እንትን ምን ያደርጋል? ስንት ብር ናት? ስራ ስራ ነው የሚባለው። ከልጆቼ ጋር በጣም ተግባብቷል። ትክክል ልጅ ያሳድጋል። አንቺ ተደክለሽ ስትመጪ እሱ ቁጭ ብሎ ልጅ ያሳድጋል። እዛ ጨለማ በቀር ምን ሆናችሁ ዛሬ ጨለማት፣ እንዲ ቁጭ ያላችሁት ምን ተፈጥሮ ምን ነው? እሱ ቤት ፈካ ፈካ ሰፈር ሲሆን ላሳይሽ፣ ላክለት ፎቶ አንድ ወንድ ልጅ በዚህ ሴተኛ አዳሪ ሲሆን በጣም የሚያስቀው አረ፣ ኢንስታግራም ላይ አግኝቼው ጽፌለት ጽፌለት ጽፌለት ጽፌለት ጽፌለት ስለ እሷ ነው የሚያወራው። እንዳለ ጓደኞችሽን በቡና ያገኘኋቸው እንዳለ አብረሽ ሀውስ ቢልዲንግ ያደረግሻቸው እንዳሉ ማለት ነው። ታሪክ ያለሽ ሴት ነሽ። አንቺስ ስትሸቀኝ ልጅ ይጠብቅልሻል። ይመችል በቀቃን ይኳል። በቃ እኔ ሙጫ እኮ ሙጫ ብቻ መቼ ለቃል አለቅ ስወር አለቀሽም። እኔ የምለቅሽ መቼ ነው? ተቀልሽ መሬት ስትገቢ ብቻ ነው የምለቅሽ። አለቀሽም። እናንተም ቢሰለቻችሁ እኔ አይሰለቸኝም አወራዋለሁ። ታሪኳን ስለማውራት ስለምፈልግ ታሪካቸውን ማውራት ስለምፈልግ ነው፣ የሽርሙጥና ታሪካቸው ማለት ነው። ራስሽን እንደ ጨዋ ስትይ ግንጋን ጋር ሴተኛ አዳሪ። በሰለጠነ አገር እኮ ሴተኛ አዳሪነት እኮ በጣም አስቀያሚ ሆነ። በጣም አስቀያሚ የሚያስጠላው ደግሞ እሱ እያወቀ ከሌላ ወንድ ጋር እየወጣሽ እሱ የሚያውቀው ነገር አይደብርም። ደግሞ የምትሰሩት ትያትር የሆነ እሱ የሆነ እንትን አድርጌ ያስቀነቸው አበሻ ላይ ነው የሚቀናው፣ እሱ ነጭ ላይ ቀና እንዲህ ቤት ውስጥ ነው የምትኖረው። ገና ገና ገና እንዲህ ገና አሁን ነው እራሱ ቤት የያዘችው። ይህንን ራሱ አሁን ነው የያዘችው። የሆነ በቃ ጋዴም የሆነ ላይፍ ነው ያላት ጋዴም በቃ የሆነ ጋዴም የሆነ ላይፍ ያላት ማለት ነው። ባዶ አሁን እንዴት እንደሆነ ታውቃላችሁ። ይኸውላችሁ አሁን ፕላን ነው ፕላን ምንድን ነው? ዩቱብ ላይ አሁን እሱ በጣም የመጨረሻ በቃ ቦርኮ ሆኗል። ቦርኮ አሁን ምንድን ነው? እሷን ይዞ ወጥተው ዩቱብ ላይ ሰርቶ ብር ማግኘት እርዷቸው፣ ብር ዩቱብ ላይ እንዲሰሩ ሄዱና እርዷቸው፣ እና ምን እንደሚሰሩ አንቺ ወንድ ከሆንሽ አሁን ባለሽበት ብሏት፣ አሁን ቤትሽን አሳየር ባሏት፣ አሁን ባለችበት እንዲህ ያለ ቤት ውስጥ ነው ምትኖረው። እንዲህ የኢኪያ ሶፋ የተጣለ ይዤ ምን አባሽ ድምጽ ነው የለ የለም። ኔፓ ነው ዜሮ እየሆነ ሽሜ ነው ያደረገምትን የሚላት እያደረገ የሚላት ራሱ በልጆች ገንዘብ አለቀ። ሌላ ምንም ነገር የለም። እናንተ የራሳችሁ ንብረት ካላችሁ ቤት ውስጥ ቁጭ አትሉ። እዚህ ሀገር እዚህ ሀገር ማለት ነው ሰው ሰው ማለት ነው እንኳንስ እንኳንስ ሱቅ አይደለም እንኳን ሱቅ አይደለም ተቀጣሪ እንኳን ብትሆኑ በጣም ከባድ ነው። የራሳችሁ ነገርማ ሲኖራችሁ ቴንቲ ፎር አወርስ ነው መስራት ያለባቸው። የቤት ኪራይ ለመክፈል ታክስ ለመክፈል የራሳችሁን ምናም ደመግፍ ሮ ሽጎራ ሽጎራ ሽሚዎቹ ማሳደድ ትሸጎሪያለሽ ትመጫለሽ፣ ትከፍያለሽ። እዛ ጊዜት ከዛ በፌክ በፌክ ሉዊስ ቪቶን እና በፌክ እንትን እንዲሆን እንደዚህ። እኔ በጣም የገረመኝ ይህ ከኔ ጋር ሆኖ ግሪኑ ቲሸርት የለም ግሪኑ ግሪኑ ቲሸርት ከኔ ጋር ሆኖ የለበሰው ከኋላ እየጨፈረ ምናምን የለበሰው ስቲል ነው እሱን የሚለብሰው። እኔ የገዛውለትን ጫማ ነው የሚያደረገው። እኔ የገዛውለትን ሱሪ ነው የሚያደረገው። ትናንትና ራሱ እሱን የለበሰው ትላንትና። ዩ ሪች ማን ዩ ሪች ማን ማይ ቤቢ ሪች ማን ዩ ጋድም ሪች ቤቢ ዩ ሪች ማን ተበላል ብለው ልጅቷ ግን አጭቤ እንደሆነች የምታውቁት አጭቤ እንደሆነች የምታውቁት እንጋንጋ ማለት ነው። የመጀመሪያ ግን እንደምንም እንን እንደምንም ብላ ሆቴል አሳየችው። እንደዚያ ልጅ ጨዋታ ጨፈረ ወዲ ወዲ አለ። አሁን ከት ይምጣ መቼ ነው ሆቴሉ የሚደገመው? የለም፣ ምግብ ሲበሉ አይታይ፣ ካፌ ሲጠጡ አይታይ፣ በየሳምንቱ ሲወጡ አይታይ። ምን የለም የለም፣ ኔፓ ኔፓ የለም፣ ዜሮ። ፍራንክፈርት ላይ ደግሞ ቱፍ ቱፍ እንዳት፣ ከዛም ከዛም ከዛም ተባላሽ። አሁን ከቤት እንኳን መውጣት አትችይም። ሻይባ ደግሞ ልጅ ይዞ ወደዚያ፣ ልጆቹን ይዞ ወደዚህ ልጆ- ቀራሱን እንደ ጨዋ አድርጋ እንዴት መሰላችሁ? እኔ እግዚአብሔር ነው የሰጠኝ። እሱ እሷ አላት ብሎ ነው የገባው። በጣም እንኳ የሚያስቀው እሱ እሷ አላት ብሎ ነው የገባው። እሷ ደግሞ ከእሱ ጋር ሆኜ ዩቱብ ሰርቼ ያልፍልኛል ነው በጅጅ፣ ጅጅን ተሳድበን ያልፍልናል። ያሳዝናል። ችግሩ በአንድ ጊዜ ሁላችሁ ደሃ ስትሆኑ ነው የሚያሳዝነው። no no no no i don't live እኔ መርዝ ነኝ አለቀሽም አለቅ አለቅ no way አንለቅም አንዴ መተናል አንላቀቅም አንድ ጊዜ ሲንጎጫ አንድ ጊዜ እየተጎነጨር እየተጎነጫጭ ኡንጋንጋ ኡንጋንጋ ባዶ ነሽ፣ ባዶ ነሽ፣ ባዶ ነሽ፣ ባዶ ነሽ፣ ባዶ እንጂ ባንተ፣ ባንተ ጉራ ባንተ ጉራ

ንጉሱ ምንድ ነው? ንጉሱ አሁን እሱ ምን ሆኖ ነው የሚነግሰው? ንገሪኝ እስኪ። ምኑ ነው የሚነግሰው? አሁን እሱ አልፈታ ነው አልፈታ። ምኑ ነው የሚነግሰው? እንግዲህ እኔ አየሁት እኔ አየሁሽ አይደለ። ምኑ ነው የሚነግሰው? እውነት እውነት። አሁን በቃ ላንቺ ያበቂሽ ነው። አልበቃ ብሎ አይ ያስፈልጋል። ይሄ ሲኖርበት ይሄ ሲኖርበት አየን አየን እና ባየው ባየው ባዶ ነው። ከጥፋት መጥፋት፣ ከሰማይ ጸበይ የለ፣ ከብር ብር የለ፣ ከእግር እግር የለ፣ ከድህነት ቅርናት እሱ ለኩን ሲያሳስበል ነበረ፣ ግን እንዳልትል ድስት ክዳኑ ነው ያጣል ከቅርናታ ምን ቅርናታ ምን ያገኛል? አልኩኝ። ስለዚህ ውሻ ከማንም ጋር መኖር ይችላል። እሱ ግን ከአንቺ ጋር መኖር አይችልም። ምክንያቱም የለሽም፣ የለሽም፣ ምንም የለሽም፣ ምንም ነገር ኔፓ ነሽ። ኔፓ፣ ኔፓ፣ ኔፓ ነሽ። ቢኖርሽ ማኖረው ፋን ብልጭ አድርገሽ ቤትሽ ተስገቢ ነበር። የለም ሽሜው አለ፣ ሽሜው አለ ትሻለች በአንድ ቤት። እናንተ እንደ ስልጤኛ አገር ስልጤ እንደሚኖረው እኮ ነው የሚኖሩት። እንደዛ ነው ይ ባዶ ዜሮ የለም። ኪችን ውስጥ አስተኛሽ አልጋ ላይ ተኛ የሆነ ሰው አልጋ ላይ እንዲ አሁን ሰው የለም። አልጋው ላይ ሽሜ አለ፣ ሽሜ አለ አለ፣ ሽሜ አለ። ይሚኮስ እኳ አንጀቱ ቅጥ ለእናንተ ብሎ እንደሆነ ግን ታውቃላችሁ። በጣም ይሉንታ እንዳለበት ታውቃላችሁ ልጁ እናለበት እንዳለበት ታውቃላችሁ። ያው አደለም እላ አለበት። አሁን በቃ ኒሆን ርቦት አልኩ። ጥሩ ኪችን ቢኖር ኖሮ ኪችኑን እናይ ነበረ። ልክ እንደ ሱቁ ማለት ነው። ሱቅ አለኝ እንዲኬታ ኪችኑን አሳየን፣ እየሰራሽ ኪችኑን አሳየን። የለም እሱ ራሱ እንዲ ነው የሚለው፣ አይ ምን ቀን ነው ከዛ ቤት ውስጥ ይወጣል። እግዚአብሔር በጣም ነው የሚቆጫ፣ እንዲ የሚለው ጸናይ። ምን አለ ያ ቀን የተለከፈ ቀን እኮ ነው ምናምን ነው የሚለው ያ ቀን ብቻ አይደለም፣ ከዛ በፊት እኛ ጠግበናል። ቀን ነበር ምንጠብቀው፣ እንዴት አድርገን በበሪውም፣ በመስኮት እንዴት እንደምወረውረ ነበር ምጠብቀው። እግዚአብሔር ምስክሬ ነው። ቀን ነበር ምጠብቀው። ቀን ቀን በምን ልወርውር በመስኮት ወይስ በበር እያልኩኝ ቆይተናል። ወደ ስራ ወደ ስራ ጩ ጋጋ ለነገሩ የቸገረው እርጉዝ ያገባል። ይደበርብሻል። እስቲ በእናትህ አሪፍ ችግ ይዛሳያል። አሪፍ ችግ ቀይ ሆነች፣ በርድ ሆነ፣ በቀቆ። ለነገሩ አሪፍ ችግ እኮ መኪና ያለው ነው የምትወዳው። እነዚህ የልጆች እናት ናቸው እንጂ በእግራቸው ምናምን የሚሄዱ የልጆች እናት ናቸው እንጂ እነሱ ናቸው የሚፈልጉ ከድሮም ጀምሮ ሁልጊዜ። ይሄ ልጅ ግን እግዚአብሔር እውነታቸውን ነው ከእድሜው በላይ የሚፈልገው ብዬ ሳስብ ነበረ። ይ ማለት አሁን እኔ እሱ ባይመጣ ኖሮ አልከተለውም ነበረ ካለው ሁኔታ ምናምን ነገር ገደ አልከተለውም ነበር ግን ሀሰ ነበር። ለምንድን ነው ግን ለምንድን ነው ግን የልጅ እናት የፈለገው? ምናምን አሁን ብዙ አይፈልግም። በራሱ የሚተማመን ወንድ ምናምን ነገር ረዘርቤ ነው የሚለው። እና ሳስበው ለምኖ ተቀላሽ የእናት ፍቅር ያጣ ወንድ የሆነ መጽሐፍ ላይ ያሉ በብዛት እናት በልጅነት የሞተችበት ምናምን ነገር ከሆነ ችግር የለበትም። እንደዚህ የምታቅፈው፣ የምትደግፈው፣ እሹሩሩ የምትለው ሴት ነው የሚፈልገው። አንድ ሁለተኛ ነገር ደግሞ የልጅ እናት ከሆነች ገባችሁ፣ ችግር የለባትም። ምክንያቱም ከልጆቿ ጋር መሰለፍ ስለምትፈልግ ምንም ስለምትፈልግ፣ ብዙ ማ ትጨቃጨቃችሁ። ሶስተኛ የተረጋጋች ናት። እንደኔ አይነቱ አይደለችም። የኔ አይነት የትም አይፈጠርም። እኔ መቼም አልረጋጋም። ችሎ ማድረግ ተቻችሎ እኔ ራሱ ይደብረኛል። ከሆነ ከሁለት ቀን ሴክስ በኋላ ራሱ ወንድ ይደብረኛል ማለት እንደምፈልገው ካልሆነ ማለት ነው እና ይመስለኛል እንደዚህ አይነት ሴት የሚፈልጉ ወንዶች ሰነፎች ናቸው። አይሶነ የደበረኛል ከሳምት በኋላ የደበረኛል። በተለይ እንደጠበቁት ሀይሶ ነው ካላገኘት ሐሞቴ በቃ። በጣም ለዚህ እኮ ነው የሰው ማቀር ማሳዘን አልፈልግም። የኢትዮጵያን ወንድ ምናምን ነገር በጣም በርዶ ለእኔ በቃ ወንድ ማለት የሆነ ወንድ መሆን አለበት

እኔ በህይወት እንደዚህ አይነት ጨምላቃ ልጅ አይቼ አላውቅም ነበር። ከዚህ ቤት እስከማባረረው ድረስ በቃ ያስጠላኝ ነበረ። ወይኔ ነው።